ሰላም ጤና ስጥልን። የአብዴ የአብዲ ቤት ዩቱብ ቤተሰቦች እንዴት ናችሁ? ዛሬም ቪዲዮ አጋጣሚ ነው የቀዳሁት። ይህን ታታሪ ልጅ እስቲ በደንብ ይውልኝ። ይህ ልጅ በኛ ማዕከል ውስጥ በጣም ሞዴል ከሚባሉ ሰራተኞች አንዱ ነው። በሼድ ውስጥ ከሚገኙት ማህበራት መሀል ይህ ልጅ የነሱ ሰራተኛ ነው። እጅግ በጣም ታታሪ ጎበዝ፣ ብቻውን 23 በሬዎችን ብቻውን እየቀለበ አስቡ፣ እንግዲህ 23 በሬ መቀለብ ማለት አንድ የነሱ መኖ ማዘጋጀት፣ ሁለት እዳሪዎችን ማውጣት፣ ውሃ፣ ሁሉ ነገሩ ማስተካከሉ እጅግ በጣም ይከብዳል። እና ይሄ ልጅ በጣም በጣም የሚገርም ልጅ ነው። እና መኖ ማቀነባበር ራሱ ሬሾውን ራሱ እንዴት እንደሚችል ተአምረኛ ልጅ ነው በቃ። እና ምናለኝ ለሊት 10 ሰዓት ተነስቼ ነው ይሄኛው አሁን ይሄ ሳር መስጠዋለ። ለሊት 10 ሰዓት እንሳለው ይሳር ሰጣለው። ያንዳንዱን የእበታ እናሳለው ጋሪ ላይ ጭናለው። ዘን ጠዋት እንደተነሳውኝ ወደ ፀሐይ ነው ማወጣቸው አለኝ። ከዛስ ደግሞ ወደ ፀሐይ ካወጣቸው በኋላ ዛ ፀሐይ ቦታ ላይ እበቶች ምናምኖች ይኖራሉ። እነሱን እነሱ እነሱ ናጸዳለው እነሱን ካጸዳው በኋላ ወደ ቤት ስመለስ ይሄን መኖ ነው ሰራለው። አለ ይውላችሁ ለቀለብ በሬ ማለት ነው። መኖ ስትሰራ እርጥብ በደረቁ ነው መሆን ያለበት ልክ እንደዚህኛው ማለት ነው። አሁን ይሄ ውሃ አልበዛበትም። በሬው ደግሞ ለመብላት እንዳይቸገር ደግሞ ዱቄት አልበዛበትም ማለት ዱቄት ብቻውን አልሆነም። ስለዚህ ይሄ ከተፈጨ ስንዴ ገለባ ጋር ነው የተቀላቀለው። ይህኛውን በሬጅ ሲበሉ በቃ ተአምር ነው በአንድ ወር ውስጥ የሚለወጡት ይህኛውን በልቶ ነው ምን ምን ግብዓት አለው ሬሾት እንዴት ነው የሚሰራው እንዴት አስተካክለ እንስራ ለምለው ጥያቄ ደግሞ ስልኬ ባው ላይ አለ ስልኬን ወስዳችሁ ቴሌግራም ላይ አናግሩኝ ቴሌግራም ላይ ካናገራችሁኝ እኔ ወደ 20 ደቂቃ የሚፈጅ ትምህርታዊ ቪዲዮ አለ እሱ ሰጣችኋለሁ እሱ ቪዲዮ ስለ ቤት አሰራር አሁን ልጁ እየሰራበት የመኖ ገንዳው ስንት በስንት እንደሆነ፣ ቁመቱ ስንት ነው፣ ዲብዙ ወደ ታች ስንት ነው፣ ይሄን ይሄን ያካተተ ነው። በተለይ ደግሞ በሬዎቹ የሚቆምበት ወደ ኋላ ስንት ሜትር አስፈልጓል፣ አንድ በሬ ስንት በስንት ውስጥ ነው መተኛት ያለበት። አሁን አይታችሁ ከሆነ ለዩ ብረቶቹ ፓርቲሽን አላቸው፣ ሌላ በሬ ወደ ሌላ በሬ እንዳይተላለፍ ማለት ነው። ስለዚህ አንዱ በሬ እዚህ ጋር ስበላ አንዱ በዛኛው ይበላል። ልጣሉ ልዋጉ ራሱ ቢፈልጉ ብዙ አይገናኙም፣ በመሃላቸው ይሄ ብረት አለ ማለት ነው። ስለዚህ አሁን ይወላሹ ልጅ እያሳየኝ ያለው ማታ እቺን ያህል ይበላል ነው። አሁን ይህን ሁሉ አንድ ላይ ነው ይበላው። አንድ በሬ ማታ ግን እቺን ያህል ነው ይበላው። ቢኮዝ የማታው ትንሽ ያንሳል። የጧቱ በዛ ካለ የማታ ትንሽ አነስ ተብሎ ይሰጣል። እንዴት እንዴት ነው መሰጠት ያለበት የሚለውንም አሁንም ተይራም ላይ ያንተ ያደቃ የሚፈጅ እሱ ቪዲዮ እሰጣቸዋለሁ። ይሄ ደግሞ ከወጡ በኋላ ነው። ይሄ አሁን ፀሐይ ላይ ይቆያሉ አላልኳቸው። እሱ ውስጥ መኖ ሲጨርስ እነዚህ እስከ አራት ሰዓት እዚህ ጋር ይዝናናሉ ነው። አንድ የቆመ የለም፣ ሁሉም ተኝቷል። ምናልባት ይሄኛው እየተነሳ ነው። ሁሉም ሁሉም ተኝቷል። ለምን ለሊት ምናልባት እየቆሙ ሊያደሩ ይችላሉ። ወደ ፀሐይ ስለወጡ ፀሐይ ደግሞ ተኝቶ ነው የሚሞቁት። አጋጣሚ ሆኖ ዛሬ አዲስ አበባ ዛሬ ዳመናማ ነች። ጥቅምት አስር ማለት ነው እና ታምር ነው። በቃ ይሄ ልጅ አወራኝ። እዚህ ፀሐይን ሞቃሉ፣ ይዝናናሉ፣ ይውላች። ይሄ በሬው ምን እንደሚያክል ይውት። ሁለት ወር እኛ ጋ ቆይቷል። አያችሁ ስጋው ራሱ እንዴት ወጥር እንዳለ። ይሄ አሁን አንድ ወርን ከጨመረ ይሄ ነው ሁለት መቶ ሺህ ሁለት መቶ ሀያ ሺህ የሚሸጠው። ይሄም እኛ ጋ ሶስት ወር ቆይቷል። ይሄኛውም ነጩ ባይ ዘ ወይ፣ እነዚህ በሬዎች የእንትን ናቸው የባሌ ናቸው። እነዚህ አሁን ቅርብ የገቡ ናቸው፣ ከሁለት ሳምንት ወዴ የገቡ ናቸው እና እዚህ ጋር ይቆያሉ። ፀሐይ ወጣም አልወጣም፣ ቢኮዝ መናፈስ አለባቸው። ቤት ውስጥ መሰላቸት የለባቸው፣ መሳቀቅ የለባቸው። የበሉትን ማንኛውም አይነት ምግብ ወደ ኢነርጂ መቀየር የለባቸው። አሁን እዚህ ጋር ብንለቃቸው ይወጣሉ፣ እርስ በርስ ይዋጋሉ። አስረን ነው የምናስቀምጣቸው፣ ወዴትም አይሄዱም። ስለዚህ ኢነርጂ ወዴትም ሉዝ ማድረግ አይችሉም ማለት ነው። ኢነርጂ ሉዝ አላደረጉ ማለት ደግሞ ስጋ ጨምርን ማለት ነው። ስለዚህ አሁን እንዲህ ተኝቶ ሲያመነጅጉ፣ ፀሐይ ሲሞቁ የደም ዝውውር በከፍተኛ ሁኔታ ነው የሚሄደው በዚህ ሰዓት ነው እንግዲህ የቲሹ ግሮዝ የሚፈጠረው ስጋዎች የሚያድጉት ማለት ነው። ስጋ አደጉ ማለት ደግሞ በሬዎቹ ወፈሩ ማለት ነው። ኦልሞስት ስጋ ጨመርን ማለት ነው። ልክ ባለፈው ቪዲዮ እንደነገርኳችሁ በአንድ ቀን ውስጥ በአንድ በሬ ላይ ሚኒመሙ 700 ግራም መጨመር አለበት። ማክሲመሙ ደግሞ አንድ ኪሎ መጨመር አለበት። በየቀኑ አንድ ኪሎ ከጨመረ ዘጠና ቀን እናንተ ጋር ስቆይ ዘጠና ኪሎ ጨምራል ማለት ነው ግን ተጥናቂ ነው ማለት ነው ትንሽ ነው በብዛት በብዛት እኔ የለካቸው በሬዎች ማለት ነው መቶ መቶ ሀያ ይጨምረዋል። ስለዚህ መኖቹን እንዲሰርቶላቸው አሁን ከውጭ ሲገቡ ማለት ነው፣ ይሄኛው መኖ በአዲስ መንፈስ ነው የሚበሉት አይደል? መኖ በደረቅ ጊዜ እንደዚህ ነበር ይወላቸው፣ መኖ እንደዚህ ደረቅ ነው። ይችኛዋ ደግሞ መኖ ነው የኑ ግፋ ጉሎነች ማለት ይሄን፣ ይሄን ያለው መኖ አለ ስገዙ ማለት ነው መኖ ሲገዛ እጃችሁ ላይ ራሱ ከበድ ይላል። ይህኛው መኖ ስትሸከሙት ራሱ ወይ ደግሞ በእጅ ዘግናችሁ በእጃችሁ ስትይዙ ከበድ ይላል። ለምን? የእህል ይዘት አለው በቆሎ አለው ዘይት ዘይት ይሸጣል፣ ቢኮስ እንትን ስላለው የኑግ ፋጉሎ ስላለው እና ዘይት ዘይቱ ሁላ ይሸጣል። እቺ ደግሞ ፊኖ ነች። እቺ ላይ ቹ ፍሽኬሎ የምትባለው ለሽታ ለምናምን እሷ በጣም አሪፍ ነች። ስለዚህ መኖች እንዲ ማዘጋጀት ይቻላል ማለት ነው።